ሚል ዋሾ፣ እውነቱ ሲነገር ሰው ሞተች። እሺ በቃ እመጣለሁ፣ እሺ እመጣለሁ። ይህ ነው ብሎ የቤት ሰራተኛ ስራ ተሳስቶ አንችል ያደረግ ምንም ፍቅር ቆሻሻ እንደዚህ መሆን ደግሞ ቆይ፣ ምን ቢላችሁ ግን በጣም እርግጥ ነው ብዙ ልክ ያሉን ባህሎች አሉት፣ ግን ደግሞ እንደ ሰው ስናስበው በጣም ተጎድተዋል። እናቱ የኩላሊት በሽተኛ ነበረች፣ አሁን ደግሞ በህይወት የለች። እራሷን ለእናት መስዋዕት ያደረገች አብሮ አደግ ጓደኛው ሞታለች። እስኪ አስበው አሁን ምን ያክል ተጎድቶ እንዳለ ይህ ምርሽን ነው። አደይ፣ የናኦል እናት ሞታለች። እሺ ቆይ አብሮ አደግ ጓደኛውስ ለምንድን ሞተች? ደ ናኦል በጣም ያሳሰፈች ነው። አሁን ራሱ ሀዘኑን ብቻውን እንዴት እንደሚችለው አላውቅም።

በገታ ላይ የቆዩት አደይና ሊዱ ይቅርታ በመጠየቅ ወደ ቤታቸው እንዲመለሱ አድርጓቸዋል። ናኦል አሁን የእጁን አግኝቶ መከራውን እያየ ይገኛል። ደመቀና ንጉሥ አንቀው በመያዝ እያፋጠጡትና ሊዱን የት ነው የጣልካት በማለት በነ ደመቀ እጅ ወድቆ እየተሰቃየ ይገኛል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች፣ እንደምናላችሁ በያላችሁበት፣ ባለምዳርቻ ሰላማችሁ ይብዛ እያልኩ ሰራተኛዋ አደይ ክፍል አምሳ አንድን የምናይ ይሆናል። አደይ ናኦል ወደዚህ ስራ የገባበትን ታሪክ ከሰማች በኋላ ይህንን ማድረግ ብሌንንም ሆነ እናትህን አያስደስታትም ልታቆም ይገባል እያለች የመከረችው ሳለ እሱ ግን የእጁ ስልኩ ላይ የሆነ መልእክት አይቷል። ብሌን ሞታለች በማለትም እየተጨናነቀና እያለቀሰ ነበረ። ታዲያ ወዲያውኑ በር ይንኳኳል። ማን ያንኳኳው? በቃ ድምጽ ሳታሰሙ ዝም ብላችሁ ተቀመጡ በማለት ማስጠንቀቂያ ይሰጣቸዋል። የሊዱና ያደይ ተያይዘው መጥፋት ቤተሰቡን ጭንቅ ውስጥ ከቶታል። ምንም የማደርገው አማራጭ የለም ወጥቼ ከመፈለግ ውጭ እያለች ነው ለምለም። ኤላ ግን አንቺ ራስሽን ጠብቂ እያለ ማስጠንቀቂያ ቢሰጣትም፣ ለምለም ግን እዚህ ተቀምጬ የማደርገው ነገር የለም መፈለግ አለብኝ በማለት ቤቱን ለቃ ትወጣለች። ኤላም ወዲያውኑ ተከታትሏት ይወጣል። ንቀት የተሞላችው ቤዛም ለሰራተኛ ብለህ ራስን እየጎዳህና እየተጨናነክን ያለኸው በማለት ባርኮትን እየነገረችው ነበር። ባርኮትም አደይ ማለት ለእኔ ሰራተኛ ብቻ ሳይሆን ታናሽ እህቴ ናት በማለትም ይመልስለታል። ደግሞ የሊዲያን ጉዳይ ሳንጨርስ አሁን አደይ መጨመሯ ውጥረት ውስጥ እንደከተተውና ስራውንም እየጎዳ እንደሆነ ይነግራታል። ወደ ስራህም ተመለስ፣ ላደይና ለሊዱም ቢሆን ለእሷም ወንድሟ ነው፣ ላደይም ፍቅረኛዋ ነው። ስለ እነሱ ጉዳይ መጨናነቅ የለብህም እያለች የእናቷ ቤትም በዕዳ ሊወረስ እንደሆነ የእሱን ቅድሚያ ማስቀደም እንዳለበት ወደ ስራውም መመለስ እንዳለበት እየነገረችው ነበር። አርጎቴም ብርሽን ስላቆየውብሽ በጣም ይቅርታ የማይመለሰው የሰው ህይወት ይቀድማል በማለት እየመለስላት ነበረ። አደይና ሊዱም ከታገሱበት ተለቀው ናኦል እየሸኛቸው ነበረ። ሊዱ መራመድ አቅቷታል። እኔ አልቻልኩም እያለች በየመንገዱ እየቆመች ነበረ። ሰውየው ስለሚመጣብን አሁን ቅብጠቱን ወደ ጎን ተይና፣ ወደ ቤታችን ተሎ መመለስ ይኖርብናል በማለት ከሸኛቸው በኋላ የቤታቸው አሻጋሪ ሲታያቸው ያ ቤት እናንተ ነው አይደለ? እኔ ወደ ቤት መመለስ ይኖርብኛል በማለት ሊመለስ ሲል ያደረግከው ነገር ትክክል አይደለም በማለት ከስህተቱ እንዲታረም አደይ እየመከረችው ነበረ። እሱም በጣም ይቅርታ ላደረግኩት ነገር በማለት ይቅርታ እየጠየቃቸው ነበር። ብቻ ተረድታችሁኛል አይደል? በብሌን ምክንያት እዚህ ታሪክ ውስጥ እንደገባው በማለት ታሪኩንም ለመዘርዘር ሲሞክር በቃ ተረድተናሃል፣ ከዚህ በኋላ ግን እንደዚ አይነት ድርጊት ውስጥ እንዳትሳተፍ በማለት አደይ አሁንም ምክሯን ቀጥላበታለች። ሊዱ ግን ለምን ወደ ቤታችን አንሄድም አለችው። በሊዱ ወጥቶ መቅረት የሚጨናነቀው ወንድማ ደብም ደረጃ ላይ ቁጭ ብሎ ሳለ ባርኮት ይመጣና በመጨናነቅ የሚሆን ነገር የለም በቃ በርታ በል እያለው ሳለ የምስራች ወዲያውኑ ስልክ ይደወልለታል። እህቱ እንደተገኘችና ወደ ቤትም ካደይ ጋር እየመጡ እንደሆነ ይነገረዋል። ይህም በሰማው ነገር በጣም በመደሰት በአርኮቴንም ያቅፈዋል። እህታችን እኮ ተገኘች ከአደይ ጋርም እየመጡ ነው፣ ጸሎታችንን ፈጣሪ ሰማ በማለት ሁለታቸው ተቃቀፉ። ፍቅርም አይ ሊዱ፣ ከእንግዲህ በኋላ እንደ ትልቅ ሰው ማሰብ ጀምረሻል፣ ከዚህ በኋላ መደነስ የለ መዝፈን የለ ያለች ብቻዋን እያወራች ባለችበት ሰዓት ወዲያውኑ ብይዛት ትመጣለች። ብቻሽን ለምንድነው የምታወሪው? አለቻት። ፍቅርም ምንም ነገር እንዳላወራች ተሸመጥጣታለች። ሁለታቸው እየተጨቃጨቁ ባሉበት ሰዓት ባርኮቴ ይመጣል። ባርኮትም የአደይ እና የሊዱን መገኘት ለእነሱ ይነግራቸዋል። እንዴት ተገኙ? አለች ፍቅርም እዛ በበኩሏ ናኦል ታስረ እንዴ አለችው። ብቻ ስለ ናኦል የሚሆን ስለ ሌላው ነገር የማውቀው ነገር የለም። ቤቱ ተዝረክርኳል። አስተካክሉትና ቡና ቀራርባችሁ ጠብቁ በማለት ፍቅርን ያዛታል። እሷ ልትመጣ ከሆነ ያደይን ስራ ለምን እሰራለሁ በማለት ወንድማለ ባርኮቴ ትመልስለታለች። ባርኮቴም ችግር የለውም ቤዛ ታግዝሻለች በማለት ቤዛንም ያዛታል። ቤዛ እሺ ካለችው በኋላ እሱ ሲወጣ ግን የሰራተኛ ስራ ጭራሽ ሊያሰራኝ ነው በማለት ትጮሀለች። ፍቅር አስመሳይነሽ እሱ እያለ ደና ሰው መስለሽ አሁን ለምን ትናገራለሽ? በወንድሜ ቀልድ አላውቅም አለቻት። በዚህ የተናደደችው ቤዛ የፍቅርን ክፍል ለቃ ለመውጣት ተገደደች። ኢቭ አደይ እና ሊዲያ ወደ ቤት እየመጡ ነው ከተባለ በኋላ እስከሚያያቸው ድረስ በጣም ቸኩሏል። ወዲያውኑም አደይ እና ሊዲያ ተከታትለው ወደ ቤት ይገባሉ። እህቱ ስለጠፋችበትም በጣም ተጨናንቆ እንደሰነበተ ለሊዲያ ይነግራታል። ታዲያ ሲረጋጋ ወዲያውኑን ናኦልን ይመለከተዋል። ሎም ጉሮሮውን በማነቅ ምን ልታደርግ መጣህ? ደህና ስራ እንደሰራ ሁሉ በማለት እያስጨነቀው ቢሆንም ሊዲያ እና አደይ ግን ተወው፣ ምንም እንዳታደርገው በማለት ኤብን ከተነሳበት እንዲቀመጥ ያደርጉታል። ባርኮቴ ተተክቶ በማስጨነቅ ላይ ነው። ባክህ ምንም ነገር አታድርጉት፣ ናኦል ምንም አይነት ተንኮልም ሆነ ወንጀል የለበትም አለቻደይ ባርኮቴም በነገሩ ግራ ስለተጋባ ምን ማለት ነው? ምን እያወራችሁ ነው? በማለት እነሱን በማፋጠጥ ላይ ነው። ቤዛም ስለናኦል እኮ ነው እያወራን ያለነው ወይስ እሱ ገድላቸዋለሁ የሚል ማስፈራሪያና ዛቻ አድርሶባቸዋል ወይ በማለት ጥያቄዋን አስከትላለች። ናኦል ምንም አይነት ወንጀል እንደሌለበትና ሊዲያም ራሷ ከሱ ቤት እንደሄደች ትናገራለች። ሁኔታው ያልተዋጠለት ዴብም ምንም ንግግራችሁ እየጣመኝ አይደለም፣ ምን ለማለት እንደፈለጋችሁ አልገባኝም በማለት በማፋጠጥ ላይ ነው። በቃ የተፈጠረው ይሄ ነው፣ ደክሞኛል፣ ልተኛበት። አለች ሊዱ። አደይ ከፈለግሽ አስረጁ አዎ፣ የተፈጠረው ይሄ ነው፣ ከቤት ወጥታ ነበረ፣ ከናወል ጋር የተገናኙት በማለት አደይም ሁኔታውን ለማሳመን እየሞከረች ነበር። ቅርብ በበኩሏ ይህን የጅል ጨዋታችሁን ወደ ጎን ተውና እውነታውን አውጡ እያለች እሷም በበኩሏ ክርክሯን ቀጥላለች። ጎቴም ሊዲያን እገድልሻለሁ የሚል የስልክ ቅጅ በፖሊስ ጣቢያ በኩል እንደደረሰው ይናገራል። ልም ይኸው በህይወት አለች ሊዲያ፣ የሰማችሁት ነገር ውሸት ነው ማለት ነው እያለ ለማደባበስ እየሞከረ ነበር አደይም ፍቅርን ልታደርግ የነበረውን ሰምቻለሁ ሁሉንም በማለት በማስጠንቀቅ ላይ ናት። ይህኔ ኮስተር ብላ የተናገረችው ባርኮቴንም አስደንግጦታል። ታዲያ ፖሊስ ከማምጣታቸው በፊት ቤቱን ለቆላቸው እንዲወጣ ዴቭ በማስጠንቀቅ ላይ ቢሆንም አደይና ሊዲያ ግን ከቤት እንዲቆይ እየጠየቁ ነበር ፍቃድ ሐዘን ላይ ነው። እባክህን ለትንሽ ጊዜ ከኛ ጋር ይቆይ በማለት አደይ ትናገራለች። ምን ማለት ነው? ወንጀለኛ ከቤታችን አናስቀምጥም። አሁን ቀጥ ብለህ ውጣ በማለት ገፍትረው ከቤት ያስወጡታል። ሊዲያ መኝታ ክፍል እረፍት እየወሰደች ባለችበት ሰዓት ዴብ ወደ መኝታ ክፍሏ ያመራና ለእናትና ለአባቷ ደውላ ደህንነቷን እንድትናገር ይጠይቃታል። ነገር ግን ታግታ ስለሰነበተችበት ጉዳይ ትንፍሽ እንዳትል ማስጠንቀቂያም ይሰጣታል። ከዚህ ቀጥሎ ባለው ስለ ናኦል ጉዳይ በዝርዝር እንድትነግረውም እየጠየቃት ቢሆንም እሷ ግን በጣም እንደረዳትና እንደውም ቤት ውስጥ ለመድረሷ ምክንያቱ እሱ እንደሆነ ትመልስለታለች። ለምንድን ነው ጻድቅ ጻድቅ የምትጫወቹው? ለማንኛውም የምትናገሪው ነገር እየገባኝ አይደለም። ከዚህ በኋላ እቤት የምትወጭ ከሆነ ያለኔ ፍቃድ በፍጹም በማለት ያስጠነቅቃታል። ቅር ከሊዲያ አንዳንድ ነገር ለማጣራት ብትሞክርም ሊዲያ ግን ምንም ልነግርሽ አልችልም፣ ክፍል ለቀሽ ውጭ በማለት ክፍሏን ለቃ እንድትወጣ ታደርጋታለች። ዛም ወዳዴ ኮሽና በመሄድ ስንት ቢከፍላችሁ ነው ስለ ናኦል ምንም ነገር ትንፍሽ አላላችሁት? ሴትነታችሁን ሽጣችሁ ያገኛችሁት ገንዘብስ ስንት ነው? ተናገሪ። እንዴት ለገንዘብ ብላችሁ ክብራችሁን ትሸጣላችሁ? እያለች በመጥፎ ንግግር ላይ ነበረች ቤዛ። ታዲያ በዚህ ንግግሯ የተናደደችው አደይም በጥፊት ቀላቅላታለች። ወዲያውኑም ባርኮቴ ይከሰታል። አደይ በጥፊ እንደመታቻትም ትነግረዋለች። ለምን አደይ በማለት ለመቆጣት ቢፈልግም አደይ ግን ፍቅረኛህን ስለመታውብህ በጣም ይቅርታ በማለት ተበሳጭታ ወደ መኝታ ክፍል ታመራለች። መኝታ ክፍል ቁጭ ባለችበት ሰዓት ዴቪ መጣና ወደ ቤት ስለተመለሰችለት ለአደይ ምስጋና እያቀረበላት ነበር። አደይ ምንም ያደረግኩላት ነገር የለም፣ ሊዱ ከምልህ በላይ በጣም ጥሩ ልጅና አስተዋይ ናት በማለት ስለ ሊዱ መልካምነት እየነገረችው ሳለ እኔ አላምንም ስለ ሊዱ ያኩን የጠየቅኩሽ እንዴት ሊሆን ይችላል በማለት ስለ ሊዱ ማመናቅቶታል። ቤዛ አደይን ብትጠይቅም የምትፈልገውን መልስ ስላላገኘች ወደ ሊዲያ ምርታለች። ሊዲያንም ስለተፈጠረው ነገር እየጠየቀቻት ቢሆንም ከሊዲያም ጥሩ ምላሽ አላገኘችም። ቤዛም ለናኦል ብላችሁ ሴትነታችሁን ሸጣችሁ በማለት መጥፎ ነገር ተናግራ ትወጣለች። ፍለጋ የወጡት ለምለምና ኤላም ስልክ ከባርጎት የተደውሎ ሊዱና አደይ ወደ ቤት እንደተመለሱ ይነገረዋል። ለለምለምም ይነግራትና ወዲያውኑ ወደ ቤት ይመለሳሉ። ሊዲያም ወደ ፍቅር በማምራት ከጉዳዩ በስተጀርባ የእሷ እጅ እንዳለበት እየወቀሰቻት ቢሆንም ምንም አይነት ነገር የምታውቀው እንደሌለ እና በሊዲያ ላይ ምንም እንዲደረግባት እንደማትፈልግ ፍቅር ትነግራታለች። ይህንን ያደረገብሽ ናኦል ነው። እኔ ምንም የማውቀው ነገር የለም አለቻት። ምንም ብቴ አላምነሽም። እንደውም ናኦል ከደረሰበት አንጻር ቢነግርሽ ታዝኝለት ነበር አለቻት። ፍቅርም ያን ሁሉ ካደረገብሽ በኋላ ጭራሽ ለሷ አዛኝ ሆነሽ መጣሽ በማለት በነገር ቀጥላለች። ሊዱም የመጨረሻ ክፉ ሴት ነሽ በማለት ተናግራት ክፍሉን ለቃ ትወጣለች። ጎቴ ወደ ስራ ቦታው ሊመለስ ሲል ቤዛ ለኔ ጊዜ እየሰጠኝ አይደለም፣ ፍቅረኛ ህኮነኝ ደግሞ ዚቤት መኖር ደብሮኛል። አደይም አደይም ሆነ ሊዱ ከማንም ጋር መስማማት አልችልም፣ እኔ በጣም እየደበሬ ነው እያለችው ነው። አደይም ሆነ ሊዱ በጣም መልካም ልጆች ናቸው። ናኦልንም አታገኙም። ፍቅር እንደው ትንሽ አስቸጋሪ ናት። ለማንኛውም እመለሳለሁ፣ ስራዬን እየበደልኩት ስለሆነ የግድ መሄድ ይኖርብኛል ይላታል። ዛም እኔ በዚህ ከቀጠልኩ ማበዴ ነው፣ ብዙ መቆየት የለብህም፣ በማለት ታስጠነቅቀዋለች። ባርጎቴም ብዙ ማታካብች ከቤተሰብ ጋራ ተስማምተሽ ኑሪ፣ በማለት ጥሏት ይወጣል። ናኦል ከነዴቭ ከተመለሰ በኋላ መንገድ ላይ ጥሩ ነገር አላጋጠመውም። ደመቀና ንጉስ ሲከታተሉት ከቆዩ በኋላ አፍነው ወደ ቤት አስገብተውታል። በሌላ በኩል ዴቭ የናኦል ጉዳይ አልተዋጠልኝም እያለ አሁንም ጥያቄውን አስከትሏል። ናኦል ምን ብሎ ቢያስፈራራች ነው ጥብቅና የምትቆሙለት ይላታል አደይን። አደይም ከደረሰበት አንጻር እንደዚህ እንደሆነና ጓደኛውም ለናቱ ብላ ራሷን መስዋዕት እንዳደረገች በሕይወትም እንደሌለች እናቱ የኩላሊት ታማሚ እንደሆነች ትነግረዋለች። በዚህ ሁኔታ ሁለታቸው እያወሩ ባርኮቴ ወደ ክፍላቸው ይገባል። ወደ ስራ ቦታው ሊመለስ እንደሆነና ሊዱንም ሆነ አደይን ባደራ መልኩ እንዲጠብቃቸው ተናግሮ ይወጣል። ቀና ንጉስን ናኦልን ወደ ክፍል ከወሰዱት በኋላ ሊዱን የጣልካት በማለት በማፋጠጥ ላይ ናቸው። እየደበደቡትም ነበር። ሀዘን ላይ ነኝ እባካችሁ እያለ ለማስረዳት ቢሞክርም ያንተ ሀዘን አይመለከተንም፣ ከኔ የምታመልጥ መስሎ ነው እዚህ ድርጊት የተሳተፍከው እያሉ እያሰቃዩት ነበር። እንግዲህ የዛሬ ሰራተኛዋ አደይ ክፍል ሃምሳ አንድ እንዲህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩ ለቻናሉ አዲስ የሆናችሁ ላይክ ሸር ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ።